መድአልአሩሲ ምን ገጠመው? ምን ሆነ እየተባለ ወንድማችን መሐመድ አልአሩሲ ምንድን ነው የሆነው? ኢትዮ ጠቢብ ሆስፒታል ከሁለት ወር በላይ እዛ ቆየ አሉ። እህቱ ምንድን ነው የሆነችው? እየተሰማ ያለው ነገር በጣም የሚያስደነግጥ ነው። የምታውቁ ሰዎች ካላችሁ፣ የሰማችሁ ሰዎች ካላችሁ ስለ ወንድማችን መሐመድ አልአሩሲ እስቲ አሳውቁ። ረመዳን እንደገባ አንድ ቪዲዮ ለቀቀ። ከዛ በኋላ ስልኩም አይሰራም። እባካችሁን እህቶቼ፣ ወንድሞቼ አገር ውስጥም ከሀገር ውጭም ያሉ ሰዎች እየጠየቁ ነው። ወንድማችን መሐመድ አል አሩሲ ምንድን ነው የሆነው? ምንድነው የተፈጠረው ነገር? ምን አይነት ሰቹዌሽን ላይ ነው ያለው? የምታውቁ ሰዎች አሳውቁን። አላሁ ሱብሓነሁ ወተዓላ ይጠብቀው። ባለበት ሁሉ አላህ ይጠብቀው። ጀግና ነው። አላህ ይጠብቀው። እውነት ለመናገር ከክፉ ነገር ሁሉ እሱ ይጠብቀው ሙሀመድ አል አሩሲ ምን ገጠመው ግን የእውነት በህክምና ያኔ ታሞ ሀኪም ቤት ነበረው ብዙ ጊዜ ያሳለፈው ምናምን እየተባለ ነው እሱ ይጠብቀው እውነት ለመናገር ኡስታዞቻችን ረጅም እድሜና ጤና ይስጣችሁ ክፉ ነገር አይንካችሁ ሀቂቀት ማለት ነው እና ሙሀመድ አል አሩሲ ምን ገጠመው እያለች ነው አስያ እሱ አላህ በሽታ ስለጣና ሞት የለምና አላህ ይጠብቀው ለሰው ልጅ አላህ የሚወደው ነው የሚፈትነው እርግጥ ግን አላህ ይጠብቀው

ዛሬ በጣም የሚያሳስብ ጉዳይም አለ። በነገራችን ላይ የሚያስቅም የሚያሳዝንም ነገር ነው። የጀላቸው በቅርቴ ማለት ነው። ሪላክስ እናርግ ብዬ ነው። ሪላክስ ግዴታ ነው። እና አሁን እስኪ ማን ይሙት አሁን የኢትዮጵያ ወንዶች ማን ይሙት? የኢትዮጵያ ባል አሁን ጎንበስ ብሎ ጫማ ስሮ ምናምን እርግጠኛ ለቪዲዮ ብሎ ነው። እንድላሳያቸው እስኪ ለቪዲዮ ሆኖ ካልሆነ በስተቀር የኢትዮጵያ ወንድ አሁን ዝቅ ብሎ ጫማ ስሮ ምናምን ሚስቱን እንትን ይላል።

ጓደኞች፣ ወንድማችን መሐመድ አል አሩሲ ምንድን ነው የሆነ? ኢትዮ ጠቢብ ሆስፒታል ከሁለት ወር በላይ ዘቆያ እህቱ ምንድን ነው የሆነችው? እየተሰማ ያለው ነገር በጣም የሚያስደነግጥ ነው። የምታውቁ ሰዎች ካላችሁ፣ የሰማችሁ ሰዎች ካላችሁ፣ ስለ ወንድማችን መሐመድ አል አሩሲ እስቲ አሳውቁ። ረመዳን እንደገባ አንድ ቪዲዮ ለቀቀ። ከዛ በኋላ ስልኩም አይሰራም። እባካችሁን እህቶች፣ ወንድሞች አገር ውስጥም ከሀገር ውጭም ያሉ ሰዎች እየጠየቁ ነው። ወንድማችን መሐመድ አልአሩሲ ምንድን ነው የሆነው? ምንድን ነው የተፈጠረው ነገር? ምን አይነት ሰችዌሽን ላይ ነው ያለው? የምታውቁ ሰዎች አሳውቁን። አላሁ ስብሓነሁ ወተዓላ ይጠብቀው ባለበት ሁሉ። ወንድማችን መሐመድ አልአሩሲ ምንድን ነው የሆነው? ኢትዮ ጠቢብ ሆስፒታል ከሁለት ወር በላይ እዛ ቆየ አሉ። እህቱ ምንድን ነው የሆነችው? እየተሰማ ያለው ነገር በጣም የሚያስደነግጥ ነው። የምታውቁ ሰዎች ካላችሁ፣ የሰማችሁ ሰዎች ካላችሁ ስለ ወንድማችን መሐመድ አል አሩሲ እስቲ አሳውቁን። ረመዳን እንደገባ አንድ ቪዲዮ ለቀቀ። ከዛ በኋላ ስልኩም አይሰራም። እባካችሁን እህቶቼ ወንድሞቼ